ሰላም ጤና ይስጥልኝ እንደምናላችሁ፣ ውዲ ቻናሌ የተከታታዮች። እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ቆንጆና የሚጣፍጥ የቆቆር ወይም የጮርናቄ አቂ አሰራርን አሳያችኋለሁ እስከ መጨረሻው ከኔ ጋር ሁኑ። ከዚያ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጽሐፍ እንደተለመደው ላይክ እና ሼር እያደረጋችሁ አብራችሁ ሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር በዋነኝነት የምጠቀመው ግብአት የፍርኖ ዱቄት ነው። የፍርኖ ዱቄት የተጠቀምኩት የፍርኖ ዱቄት አንድ ኪሎ ነው አንድ ኪሎ የፍርኖ ዱቄት እየሰራሁ አሳያችኋለሁ። መጠኑን ሁሉ ግልጽ አድርግላችኋለሁ። የምጨምራቸውን ግብአቶች ማለት ነው። ስኳር አለኝ እዚ ጋር፣ ጥቁር አዝሙድ፣ ጨው፣ የፈረንጅ እርሾ ወይም ደረቅ እርሾ፣ ዘይት እንደ ፍላጎታችን በትንሹ እናደርጋለን። ከዚያ መጥበሻ ነጥድና ጥቁር አዝሙዱን አመስ እናደርገዋለን። እኔ ዳቦ ስጋግርም እንደዚህ አመስ አድርጌ ነው ጣዕሙ የበለጠ እንዲወጣ የጥቁር አዝሙዱ ትንሽ አመስ አድርጌ ነው የምጠቀመው። ሞክሩት፣ የበለጠ እንዲጣፍጥ ያደርጋል። ከዚያ በመቀጠል እንግዲህ እንደዚህ ካዘጋጀሁት በኋላ ፍርኖ ዱቄቱን ላይ አስር ግራም እርሾ ወይም አንድ ሾርባ ማንኪያ ደረቅ እርሾ፣ ስሙ እንግዲህ የተለያየ ይመስለኛል፣ ኮሜንት ላይ ስለምትጽፉልኝ። እኔ የማቀው ይህን የእርሾ ስሙ አንዱ የፈረንጅ እርሾ፣ ከዚያ ካሜራ ወይም ደረቅ እርሾ ነው። ጨው አንዳንድ ጊዜ ስለምጽፉልኝ ነው። ጨው እንደ ፍላጎታችን ስኳርም ያው መተው እንችላለን፣ አለመጨመር ይቻላል። ስኳር ጨምር ያለሁ እኔ ትንሽ። ከዛ ዘይት በኋላ በዘይት ስለምንጠብሰው አለማድረግ ትችላላችሁ። ከዚያ በመቀጠል አንድ ላይ በደንብ አድርገን እንቀላቅለዋለን ውሃ ለብ ያለ ውሃ ያስፈልገናል፣ ለማቡኪያ ማለት ነው። ከዚያ ውሃ ለብ ያለ ውሃ አዘጋጅቻለሁ በደንብ አድርጌ አሸውና አቦከዋለሁ። እዚህ ጋ እነዚህ እርሾውን፣ ስኳሩን፣ ጨውን በሌላ ሳህን ቀላቅላችሁ ማድረግ ትችላላችሁ፣ ዱቄቱ ላይ ሳይሆን ለብቻው። ከዚያ በኋላ በደንብ አድርገን ጊዜ ወስደን አሽተን ማውካት ይኖርብናል። በደንብ ሲታሽነው ቆንጆ የሚሆንልን እዚያ በኋላ እንደዚህ አሸዋለሁ። እኔ ቪዲዮን ስለመቆራረጠው ጊዜ ወስደን ማብካት ነው። አያችሁት እንደዚህ አድርጌ ሊጤን ቆንጆ አድርጌ ካዘጋጀሁት በኋላ እዚህ ጋ እንደምትመለከቱት ጥቁር አዝሙድ አለ። ጥቁር አዝሙዱን እንደዚህ አሸት አደርገዋለሁ። አምስት ካደረግኩት በኋላ እንደዚህ አሸት አድርጌ መልሼ በደንብ ከሊጡ ጋር ቀላቅለዋለሁ። አያችሁት። እንደዚህ አድርገን በደንብ አድርገን ሊጡን ቆንጆ አድርገን ካዘጋጀን በኋላ ክድን እናደርገውና ኩፍ እንዲል ማድረግ ነው። እንደዚህ ካደረኩ በኋላ ከድነዋለሁ። ከዚያ ኩፍ ሲል እንደገና መልሰዋለሁ። ይሄ የመጀመሪያ ኩፍ ነው፣ ኩፍታ ነው። ከዛ በኋላ እንደገና መልሼ ሁለተኛ ኩፍ ሲል ነው የምጠብሰው ማለት ነው። ሀሳብ አስተት ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ ስታድርጉ እንደዚህ አዳዲስ ቪዲዮ ስለቅ ይደርሳችኋልና ሰብስክራይብ አድርጉ። እስካሁን ቪዲዮን እየተመለከታችሁት ከሆነ ደግሞ ላይክ አድርጉ። ላይክ ስታድርጉ ቪዲዮ ለሌሎች እንዲደርስ አግዛችሁኝ ማለት ነው። ስለዚህ በቅንነት ላይክ እያደረጋችሁ ቪዲዮን ተመልከቱ። እንግዲህ ለሁለተኛ ጊዜ ኮፍ እንዲል እከድነዋለሁ። ከዛ በመቀጠል ዘይት እናደርግና ድስት ንጥድና በድስት ነው እኔ እየጠበስኩ ማሳያችሁ። ዘይት ትንሽ በርከት ያለ ዘይት እናደርጋለን። ከዚያ በኋላ ሊጡን ደግሞ ላሳያችሁ። ዘይቱ ሞቅ እስከሚል ሊጡ ለሁለተኛ ጊዜ እንደዚህ ኩፍ ካለልኝ በኋላ ጠረጴዛችንን ንጹህ ጠረጴዛ ላይ ሊጡን እናደርግና ለአራት እከፍለዋለሁ። እኔ አራቱ ቦታ አንድ ጊዜ ስለማልጠብሰው ሁሉንም ለመዳመጥ እንዲመቸኝ እንደዚህ አራት ቦታ ሊጡን ከፈልሁት። ከዛ ጠረጴዛ ላይ ትንሽ ዱቄት ብናደረገው በስሱ እዳምጠዋለሁ። ሌላው ዘይቱ እየሞቀ ነው። እዚህጋ መዳመጥ ያለብን ለምን እዚህ ላይ ዳምጠ ነው። ካስተካከልም በኋላ እዚህ እንዲቆይ አያስፈልግም፣ ኩፍ እንዳይልብን። ተመልሱ፣ ልክ ዘይቱ እንደጋለ ከዚያ እንደዚህ ጠቀልለዋለሁ። በስሱ ከዳመጥኩት በኋላ እንደዚህ ይጠቀልለውና በትንሽ በትንሹ እቆራርጠዋለሁ፣ መጥበሻዬ በሚችልልኝ ልክ ማለት ነው። እንደዚህ በትንሽ በትንሹ ቆረጥኩት። በጣም ቀላል ነው፣ ሁላችንም መስራት የምንችለው ቆንጆ ጣዕም ያለው ቆቀር ወይም ጮርናቄ አሰራር ነው። ለዛሬ እንግዲህ እያሳዩኋቸው ያለሁት ላይክ አድርጉ። ከዚያ በኋላ እንደዚህ ከጠቀለልን በኋላ አያችሁት፣ እንደዚህ ቅርጽ እናወጣለታለን። ወዲያው እንደዚህ ሰንጠቅ ሰንጠቅ እያደረግን ወዲያው ዘይት ውስጥ መጨመር ነው። ዘይቱ እስቲ በጣም መጋል የለበትም። በጣም ከጋለ ከላይ ቆንጆ ሆኖ ከለሩ ቆንጆ የሆነና ውስጡ ሊጥ ይሆንብናል። ዘይቱ በጣም የሚገል ከሆነ ግን እንደዚህ በትንሹ ገና ጋል ሲል አየተታረጉትና ሊጥ ጨምራችሁ ከዚያ በኋላ ያዘጋጀ ነውን ሊጥ እንደዚህ በቢላዋ መሀል ላይ ሰንጠቅ ሰንጠቅ እያደረግን መጨመር ነው። ከዚህ በኋላ እንግዲህ ቀስ ብሎ እሳቱን ዝቅ አድርገን በጣምም ሳይሆን ደግሞ በጣምም ሲያንሰው ዘይት ይመጥብናል። መካከለኛ አድርገን ሙቀቱን በደንብ አድርገን ከስር ቀላስ ሲል እንደገና የላይኛውን እየገለበጥን በደንብ አድርገን እንጠብሰዋለን። ላይክ እያደረጋችሁ ቪዲዮን ተመልከቱ። እንግዲህ ላይክ አድርጉ ምለው ደጋግሜ ላይክ አድርጉ ስላችሁ ስለምታደርጉ ነው። እና እንግዲህ እንደምትመለከቱት ነው፣ ይህኛው ቀላ ብሏል። ገልበጥ ገልበጥ እያደረገው በደንብ ቀላ እስከሚ ድረስ፣ ቆንጆ ከለር እስከሚመጣልን ድረስ መጥበስ ነው። ቀላል ነው። እኔ አልፎ አልፎ ከደን አደረገዋለሁ። ስንከድን ግን ውሃው የመክደኛው ውሃ ተመልሶ ወደ ዘይት ውስጥ እንዳይገባና ፊታችን ላይ እንዳይፈናጠር በጣም መጠንቀቅ ይኖርብናል። ቶሎ ብድግ ማድረግ ይኖርብናል። ክዳኑን ከከደነን ግን ያለመክደን ይሻላል በኋላ ችግር ከሚመጣብን። አያችሁት? እንዴት እንደሚያምር እንደዚህ ቆንጆ ከለር እስከሚኖረው ድረስ መጥበስ ነው። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ሁልጊዜ የምሰራው የቆቀር አሰራርን ነው ከዚህ በፊት እንግዲህ ሰርቼ የላችኋለሁ። ዛሬ ደግሞ እንደዚህ ቆንጆ አድርጌ ሰርቻ ያሳዩኋችሁ። በነገራችን ላይ የበቆሎ ዱቄት በትንሹ የበቆሎ ዱቄትና የፍርኖ ዱቄት ተቀላቅሎም ይሰራል፣ በጣም ይጣፈጣል። ከፈለጋችሁ እንግዲህ አሰራሩን ኮሜንት ላይ ጻፍልኝ፣ ለሌላ ጊዜ ይሰራላችኋለሁ። እንግዲህ ያዘጋጀሁትን ሊጥ እንደዚህ እየቆራረጡ በደንብ አድርጌ እጠብሰዋለሁ። ሁሉንም ያዘጋጀሁትን ማለት ነው። እናንተ ቪዲዮ እንዳይረዝም ቆርጠዋለሁ። እንደዚህ ቀላቀላ እስከሚልልን ድረስ እያገለባበጥን መጥበስ ነው። የብስኩት አጠባበሱ ያው ዘይቱ ከጋለ ከውስጥ ሳይበስል ከላይ ብቻ ነው የሚበስልልን። ለዚያ ዘይቱን በጣም ሳናግል በአነስተኛ ሙቀት መጥበስ ነው። የብስኩት ሚስጥሩ በጣም ቀላል ነው። እንግዲህ እንደዚህ እያደርጋችሁ ከፈለጋችሁ ለገበያ ከፈለጋችሁ ቤታችሁ ለልጆቻችሁ ቆንጆ አድርጋችሁ ማዘጋጀት ትችላላችሁ። ሲያምራችሁ በቀላሉ መስራት ነው። አያችሁ፣ በጣም ነው የሚያምረው። እንግዲህ እንደዚህ አድርጌ ጠብሼ ጨረስኩ። ሀሳብ አስቴት ካላችሁ ኮሜንት ላይ ጻፉልኝ። የምችለውን ይሁን ያህል ለመመለስ እሞክራለሁ። ቅር ያላችሁ ግልጽ ያልሆነላችሁ ማለት ነው። እንግዲህ እንደዚህ ቆንጆ አድርጌ ጠብሼ ጨርሻለሁ። እያችሁት በጣም ነው የሚያምረው። በጣም ነው የሚጣፍጠው። በትኩሱ በሻይ እያችሁት እንዴት ፍርክስ እንደሚል አፋችሁ ውስጥ ደግሞ ልክ የኬክ ጣዕም ነው ያለው። በጣም ነው የሚጣፍጠው። እንግዲህ እንደዚህ አድርጌ ጮርናቄን ወይም የቆቀር አሰራርን ለዛሬ ሰርቼ አሳየኋችሁ። ስለ ተከታተላችሁኝ፣ ስለምሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተመኘሁ። ቻው።